አንዲት ሀገር እውቀትን ከሙያና ከስነ ምግባር ጋር አጣምራ ወደፊት ለመጓዝ ተግባር ተኮር የክህሎት ማበልጸጊያ ተቋማት በብዛትና በጥራት ያስፈልጓታል። ተቋማቱ የእውቀት ትስስርና ሽግግርን በማድረግ ብሎም ቴክኖሎጂና ፈጠራን በማበረታታት እድገትን ከማምጣት አንጻር የማይተካ ሚና አላቸው። ኢትዮጵያም የቴክኒክና ሙያ ተቋማትን መሰረት ባደረገ መልኩ ለጀመረችው የለውጥ ሂደት ተግባር ተኮር የክህሎት ማበልጸጊያ ተቋማት ትውልድን በመቅረጽ ረገድ አበረታች ለውጦች ማስመዝገብ ጀመ ቀደም ሲል የቴክኖሎጂ ልምምዶች በቴክኒክና ሙያ ተቋማት ስልጠና ለማሟላት ኮርሶች ለማሟላት ነበር የሚደረጉት። ነገር ግን ደግሞ ይሄን ለማሻሻል በተሰራ ስራ ስኪል ኢትዮጵያ የሚባል አገር አቀፍ ኢኒሽቲቭ ተግባራዊ ሆኗል። ይሄን ማድረግ መቻላችን ቴክኒክና ሙያ ተቋማት ከስልጠና በላይ እንዲያስቡ ስልጠናን ከመስጠት ባሻገር የቴክኖሎጂ ትራንስፈር ልምምድ እንዲኖር ለማድረግ ባለን አቅም ክህሎት በወጣቶቻችን የፈጠራ አቅም መፍታት የምንችላቸው ችግሮች አሉ። ከውጭ የሚገቡ ምርቶችን የመተካት አቅም፣ ተኪ ምርቶችን በሀገር ውስጥ የመተካት አቅም አለ እኛም ሀገር ማለት ነው። ስለዚህ ይሄንን መለማመድ የሚያስችል ስራ እየተሰራ ነው ማለት ነው። በየጊዜው የሚከወኑ የክህሎትና የፈጠራ ውድድሮች እንዲሁም ስልጠናዎች ትውልዱ ችግር ፈቺ የሆኑ የፈጠራ ውጤቶችን ለማህበረሰቡ እንዲያበረክቱ አግዟል። ሀገራዊ ገጽታን በመገንባት ብሔራዊ ሉዓላዊነትና ክብርን ከማረጋገጥ አንጻርም የሚጠበቅበትን ሚና እየተወጣ ይገኛል። ስንሰራ የመጀመሪያው ህዝባችን ተጠቃሚ ነው የሚሆነው እየለፋ ካማደር ማሽን የማሽን ተጠቃሚ ሲሆን ጊዜውንም ይቆጥብለታል፣ ጉልበቱን ይቆጥብለታል። እንደገና ደግሞ ውጤታማነቱን እና ትርፋማነቱን ይጨምርለታል። ስለዚህ ሰው ኢኮኖሚው ባደገ ቁጥር የሀገር ኢኮኖሚ ያድጋል። የሀገር ኢኮኖሚ ካደገ ደግሞ ሀገር በማን በሌላው ሀገር ፊት ደረቷን ነፍታ ለመቆም ኩራት ታገኛለች ማለት ነው። በወጣቶች ውስጥ ያለውን የምርምር አቅም፣ አዳዲስ ነገሮች የመፍጠር አቅምን ቦታ ልንሰጥ ይገባል። ማሳደግ ይኖርብናል። ለዚህ የተጀመረ ልምምድ አለ። የስታርታፕ ኢኒሽቲቭዎች፣ የቴክኖሎጂ ልምምዶች፣ በብዙ የምንተያቸው የኢንኩቤሽን ፕሮግራሞች ኢትዮጵያ በኢኮኖሚው ዘርፍ ራሷን እንድትችልና ብሔራዊ ኩራቷን የበለጠ ማረጋገጥ እንድትችል በራስ የማምረት አቅም ደግሞ ቦታ እንዲያገኝ ለማድረግ የሚደረግ ጥረት ነው ማለት ነው። በተለይም ባለፉት የለውጥ ዓመታት በትምህርት ስርዓቱ ላይ የተደረጉ ማሻሻያዎች ለቴክኖሎጂና ፈጠራ ቅርብ የሆነ ትውልድ ለማፍራት ምቹ መደላድል ሆኗል። እንደዚህ አይነት ቴክኖሎጂዎች በሀገራችን ውስጥ መመረታቸው መቶ ፐርሰንት ከውጭ የሚገባውን ይተካል ወይም ደግሞ ኦቨር ከረንሲ እንዳይወጣ ያደርጋል፣ የሀገርን እድገትን ያሻሽላል። ይህንን ድጋፍ ባናገኝ ምናልባትም ብዙዎቻችን ጋር አሳብ ሆኖ ሊቀር ይችላል። ወይም ደግሞ ይሆናል አይደለ ጀምረሽ ለሌላ ሰው አሸጋግረሽ ሳትጨርሽ የምታልፊው ነገር ሊሆን ይችል ነበር። አሁን ግን ሰርተን ወደ ኮመርሻላይዜሽን ውስጥ ልንገባ እድል እየተመቻችልን ነው። በሀብት የበለጸጉ ሀገራት ለክህሎትና ስራ ፈጠራ ትኩረት መስጠታቸው የእድገታቸው ዋነኛ ሚስጥር ነው። ከቅርብ ዓመታት ወዲህ ትውልዱ የሙያ ማዕከላት ውስጥ ገብቶ እውቀት እንዲቀስም፣ ሙያ እንዲለምድ፣ ከችግር ፈጣሪነት ወደ ችግር ፈችነት እንዲሸጋገር እየተሰሩ ያሉ ስራዎች አበረታች ናቸው። ሁላችንም ከትንሽነታችን ይህንን ድጋፍ አግኝተን ቢሆን ኖሮ እስካሁን ብዙ ነገር እንሰራለን እንሰራለን አሳይመንቶቻችን ወረቀት ላይ ባይሆኑ ኖሮ ከበፊት ማለት ነው ፕራክቲካል ቢሆን ኖሮ እንደ ድራማ የምናየው የውጭ ሀገር ስልጣኔ እጃችን ላይ ይቀለል ነበረ እና አሁን ያለው ለእኔ በጣም ጥሩ ነው። ትልቅ ተጽዕኖ ፈጥሮ ያልፋል ብዬ ነው ማስበው። በትውልዱ ላይ ጥሩ እና አበረታች ነገር ይታያል ማለት ነው። ምክንያቱም ከሃይ ስኩል ጀምሮ ከታች ከሎወር ግሬድ ጀምሮ ያለው ነገር ፈጠራ ላይና አንዳንድ ስራዎች ላይ ትኩረት መደረጉ ሰው ፓሽኔትድ ሆኖ ውስጡ ላይ ያለውን ነገር እንዲያወጣ ምክንያት ይሆናል። በአገር ምርት፣ በሀገራችን የፈጠራ ውጤት፣ በሀገራችን የምርምር ስራ ውጤት ራሳችንን መቻል እንችላለን። ይሄ በብዙ መልኩ መገለጽ ይችላል። በስንዴ ምርት ራሳችንን ለመቻል እያደረግን ያለነው ጥረት የሚታወቅ ነው። ይሄ ደግሞ በቴክኖሎጂ ምርምሮች፣ በፈጠራ ምርምሮች ኤሪያ ደግሞ ራስን መቻል ያስፈልጋል አምራች ሀገር ለመሆን የቴክኒክና ሙያ ተቋማት ውስጥ ያሉ የወጣቶችን ኢነርጂ መጠቀም አለብን። እንደ ሀገር የሚገጥሙንን ችግሮች ለመፍታት በክህሎትና በፈጠራ የዳበረ ለቴክኖሎጂ ቅርብ የሆነ ትውልድን መፍጠር ለነገ የማይባል ተግባር ነው። ለተግባሩ መሳካት ደግሞ የሁሉም ባለድርሻ አካላት ቅንጅታዊ አሰራርን ይጠይቃል።